ይህንን መስማት አለባችሁ የዲያብሎስ ዋናው ዘር ወይም ዲያብሎስ ዋና አታኪ የሚያደረግበትን መንገድ ወይም ከዘሮች ዋና የሚዘራቸውን ዘሮች አንደኛውን ልንገራችሁ፣ ጥርጣሬ ይባላል። በህይወታችሁ ላይ እንድትጠራጠሩ ማድረግ፣ ስለ ነገ እንድትጠራጠሩ ማድረግ፣ እስከዛሬ ስለሆነላችሁ መልካም ነገሮች ሁሉ እነዛ ነገሮች ግጥምጥሞች እንደሆኑ ከእግዚአብሔር እንዳልሆኑ እንድትጠራጠሩ ማድረግ፣ የሆነላችሁ ነገር የተነካችሁበት ነገር ይሄ ያወቃችሁት መለኮታዊ እውነትን እንኳን ሳይቀር እንድትጠራጠሩ ማድረግ ይፈልጋል። የያዕቆብ መልእክት ላይ ስትሄዱ ከምድር ነው ከሚላቸው ነገሮች ውስጥ ከአጋንንት ነው ከሚላቸው ነገር ውስጥ አንደኛው ጥርጣሬ ነው። ስለዚህ የጥርጣሬ ስፒሪት ምንድን ነው የሚያደርጋችሁ? ነገን ተስፋ እንዳታደርጉ ነገ እግዚአብሔር ምን እሆናለው ብላችሁ እንድሰጉ፣ በእግዚአብሔር ላይ መታመናችሁን ይቀንሰዋል ማለት ነው። እጸልይላችኋለሁ፣ ዛሬ በጌታ በኢየሱስ ክርስቶስም የጥርጣሬ መንፈስ ከህይወታችሁ ላይ የተነሳ ይሁን። በህይወታችሁ ላይ እንደዚህ እያላችሁ መናገርም አለባችሁ። ልክ ጥርጣሬ ሲላ ነገ ምን እሆናለሁ? ምን አገኝ ይሆን? ምን ይሆን ይሆን? ምን ሊያጋጥመኝ ይሆን? ምንድነው የሚፈጠረው? የሚሉ ጥያቄዎች ሁሉ መልሶቹ አንድ ናቸው። እግዚአብሔር ከዚህ በፊት ያደረገላችሁ መልካምነት እያነሳችሁ ተናገሩ። እግዚአብሔር ከዚህ በፊት ያደረገላችሁ ጥቂቷን ነገር ሳይቀር አላልፈውም ብላችሁ ያሰባችሁ ትንታይም ያሳለፋችሁ ያንን ነገር አስቡ ከጥልቅ የጠራችሁ እግዚአብሔር፣ ያ ከሲኦል ያወጣችሁ እግዚአብሔር፣ ደግሞ በምድር ላይ ስትኖሩ መናን የሚያቀርብላችሁ እግዚአብሔር፣ ደግሞ መጠጥ የሆነላችሁ እግዚአብሔር ዛሬ ይተዋችሁ ዘንድ ሰው አይደለም። የተያዝኩት በእግዚአብሔር እጅ ነው፣ በሰው እጅ አይደለም በሉ። የያዘኝ መለኮታዊ ኃይል ነው የኔ ኃይል አይደለም። አሁን እየተነፈስኩ ያለሁት እየተንቀሳቀስኩ ያለሁት በእግዚአብሔር ነው። ምክንያቱም መጽሐፋችን ምን ይላል? በእርሱ ሕያው ነን በእርሱ ምን እንንቀሳቀሳለን ነው የሚለው ሶ ምንንቀሳቀሰው ሕያው የምንሆነው በሱ ነው ሰይጣን ደግሞ የሚፈልገው በያንዳንዱ ሁኔታ ውስጥ የእግዚአብሔር መልካምነት እግዚአብሔር አለ እስክትሉ ድረስ እንድትሉ የሚፈልገው ዳት ሚንስ የእግዚአብሔርን መኖር ዲናይ እንድታደርጉ አይምሯችሁ እንዲጠራጠር ስጸልይ እግዚአብሔር እኔን ይሰማኛል አይ ይሰማኝ አይመስለኝም አሁን እንደዚህ ባረግ ያ ነው እግዚአብሔር ትተውኛል እንድትሉ ጥርጣሬ የሚያረጋችሁ ማንኛውም የጥርጣሬ ኃይል ዛሬ ቤታችሁና ሕይወታችሁን ለቆ እንደሄድ በኢየሱስ ስም እጸልያለሁ። የጥርጣሬ መንፈስ አይምሯችሁን ለቆ እንደሄድ እጸልያለሁ። እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም ከህዝብ ላይ ከአጋንንት የሆነውን ይህን የጥርጣሬ መንፈስ መተዋለሁ። በኢየሱስ ስም የተመታ ይሁን። እግዚአብሔር ታማኝ ነው። በኢየሱስ ስም የተመጣ ይሁን። ትላንት የረዳኝ ዛሬ ይረዳኛል። በኢየሱስ ስም ከአይምሯችሁ ላይ ይመጣ፣ ከእያንዳንዱ የህይወታችሁ ፕሪንሲፕል ላይ ይመጣ፣ ከእያንዳንዱ የህይወታችሁ መንገድ ላይ ይመጣ። እግዚአብሔር ታማኝ ነው። እግዚአብሔር ታማኝ ነው። ይጥልሽ ዘንድ እግዚአብሔር ሰው አይደለም። ይተውሽ ዘንድ እግዚአብሔር ሰው አይደለም። ለዛ ነው ዳዊት ሁኔታዎቹን ሁሉ ተመለከተና ልብ ብሎ ሲያስተውል የሚያውቅ ነገር ብቻ ነው ያለ ስለዚህ አሁን አንድ ነገር ማድረግ አለበት። ለዛ ነው መጽሐፍ ቅዱሳችን ምን ይላል? ዳዊትን በአምላኩ በእግዚአብሔር ልቡን ምን አለ? አበረታ ይላል። ልባችሁን በእግዚአብሔር አበርቱ። ልባችሁ አይታወክ፣ አይፍራ ነው የሚለው መጽሐፍ ቅዱስ። እግዚአብሔር ከእናንተ ጋር ነው። ምን አይታወክ ልባችሁ፣ አይፍራ ልባችሁ። የእግዚአብሔር መንፈስ ከእናንተ ጋር ነው። አማኑኤል ማለት ጋር ኢዝ ዊዝ ዩ። እግዚአብሔር ከእናንተ ጋር ይሆናል፣ ሆኗል፣ ኦልሬዲ ነው። ስለዚህ አሁን በሁኔታዎች በሚታዩት ነገሮች ውስጥ እግዚአብሔርን አስገብታችሁት የነገን ተስፋችሁን እግዚአብሔር እንደሌለ አድርጎ የሚስልባችሁን መንፈስ ምቱት በኢየሱስ ስም ይመታ በሉ። አይምሯችሁን ነቃ ብላችሁ እ ትላንትና በዚህ ሰዓት በዚህ ሰከንድ በዚህ ደቂቃ ስ የተደረገልሽን ነገር አስቢ። እንዴት ከሞት እንደወጣ እንዴት እግዚአብሔር ፕሮቫይድ እንዳደረገ እንዴት እንደደረሰልህ በሚያስፈልገ ነገር እንዴት አቅርቦት እንዳደረገልህ አስብ። ባይዘወይ ጥቂቷን ነገር እንኳን የእግዚአብሔር ና አሁን ትልቅ ነገር ብቻ ኤክስፔክት እንድታደርጉ የሌላችሁን ነገር ብቻ እንድታዩ እየፈለገ የጥርጣሬን መንፈስ ወደ ልባችሁ ይልካል ማለት እግዚአብሔርን መኖር የእግዚአብሔርን መንፈስ መኖር የእግዚአብሔርን ህያውነት መኖር እንድትጠራጠሩ ያሉታችሁ ልባችሁ እግዚአብሔር እንዲጠራጠር ደጋግሞ ዘርን ይልካል ይወረውራል ዲያብሎስ ማለት ራሱ እኮ ሀሳቡ ወርዋሪ ማለት ነው ሀሳብን የሚወረውርም ስለዚህ የሚወረወሩ ሀሳቦች ሁሉ የኔ ናቸው ብላችሁ አትቀበሉ። በተለይ የእግዚአብሔር መልካምነት ዲና የሚያደርግባችሁ ከዚህ በፊት እግዚአብሔር እንዴት እንደረዳችሁ ሊያስክዳችሁ የሚፈልግ የትኛውንም አሰራር አትቀበሉ። የጥርጣሬ መንፈስ አምናለው፣ ዛሬ እናንተን ቤታችሁን፣ አይምሯችሁን ለቆ ሄዷል። እንደዚህ በሉ እግዚአብሔር ታማኝ ነው፣ ብልቤ አይታወክም ልቤ አይፈራም። እግዚአብሔር አብሮኛል። እግዚአብሔር አብሮኛል። ለዛ ነው መጽሐፍ ቅዱሳችን ስለ አባቶች ስለ እምነት አባቶች ካወራ በኋላ ስለሆኑለት ነገር ካወራ በኋላ ዕብራውያን 13 ቁጥር ስምንት ላይ ስትሄዱ ኢየሱስ ክርስቶስ ይላል ትላንትናም ዛሬም እስከ ለዘላለም ያው ነው ይላል። አንቸንጀብል ጋር ነው ያለን ባይዘወ የማይቀየር አምላክ ነው ያለን የማይለወጥ አምላክ ነው ያለን። ስለዚህ ይህንን አስቡ በጌታ በኢየሱስ ስም ተባረኩ። ይህንን ደግሞ ቢያንስ ለአምስት ሰው ሼር አድርጉ፣ ኮፒ ሊንክ አድርጉ። ጌታ ኢየሱስ የባረካችሁ፣ ጸጋና ሰላም ይብዛላችሁ፣ አይታወክልባችሁ፣ አይፍራ ልባችሁ። አማኑኤል እግዚአብሔር ከኛ ጋር ነው። ተንክዩ ጂሰስ።